በመሞቱ ሀረግ ደራማ ተከታታይ ሁሉም ማለት ነው አናይም። ለምንድን ነው ቢኒ በዚህ ልክ የተገደለው? ያፌትስ በዚህ ልክ ጭካኔ ለምንድን ነው? ወንጀለኛ እንደ ወንጀለኛ ለምን መቀጣት አይቻልም? ሁልጊዜስ የነ ቤዛ ቤት የሬሳ ተቀባይ ለምንስ ይሆናል? ለምንስ ይውሉ ሲደረግ ዝም ይባላል? ስለዚህ ከዚህ በኋላ ቢኒ ከሞተ በኋላ እኛ ሀረግ ድራማን አንከታተልም የሚሉ ብዙዎች ሀሳባቸውን እየሰጡ ይገኛሉ ማለት ነው። ያፌት ከመጠን በላይ ጭካኔ አረመኔ እንደሆነ ሁላችንም አይተናል ማለት ነው። እንግዲህ ያፌትን የመንታት እና ያፌትን ያው ቢኒን የመግደል ተያይዞ ማለት ነው እንግዲህ ለሱ ያፌት የላከውን ሰው ማለትም ቢኒን እንዲገለው የላከውን ሰው ግን ቢኒ እራሱ አስተኝቶት አዘርሮት ነበረ ማለት ነው ግን ደግሞ በኋላ መቶ አቤል የዳግን እንዲሁም ደግሞ የፂን ቁጭት እንግዲህ በቢኒ ላይ አድርጓል ማለት ነው። ይህን ነገር የሚሰራው እንግዲህ አቤል ነው ማለት ነው። አቤል ያንን ነገር ሲያደርገው እንግዲህ ያፌት እንዳደረገው ነው። በእርግጥ ነው ያፌትን ፎክሮ ነበረ እንዲሁም ደግሞ ቢኒን እንዲመታ ፈልጎ ነበረ። እርግጥ ነው በራሱ በሚሰሩ ሰዎች አስመትቶታል፣ ግን ደግሞ ያንን ነገር አልፎት ነበር። ከኋላ መቶ ነው እንግዲህ አቤል እንዲሞት እያደረገው ማለት ነው። ስለዚህ ቢኒን የገደለው እሱ ራሱ አቤል ነው ማለት ነው። እራሱ ገሎ እራሱ ለ ለዳጊ ደውሎ አጎትህ ሞቷልና እርምህን አውጣ በማለት እንግዲህ መርዶውን ይነግረዋል ማለት ነው። እንግዲህ ዳጊ ደግሞ እጅግ በጣም የሚያደርገው ግራ ገባው። እጅግ በጣም ነበር እያዘነው ማለት ነው። እንዲሁም በቃ እናቱን እፈልጋለሁ፣ እናቱን አገናኘኝ እያለ ለጽ ነበር የደወለው። እሺ ምንድን ነው ምን ተፈጥሮ ነው በዚህ ጨለማ የደወልክልኝ? በማለት እንግዲህ ፂም ጠይቀው ነበረ። ግን ደግሞ ዳጊ ምንም አልቻለም እና ዝም ማለት ስላልቻለ ያለውን ነገር አጎቱ እንደሞተ እና ቢኒ እንዳረፈ ይነግራታል። ፂም ደርቃ ተቀራለች። ምንድን ነው ምንድን ነው የሆንሽው እያሉ እነናቱ ሲጠይቋት፣ ምንም ነገር አልመለሰችም። ስልኳ ከጆሮ ላይ እንዳለ ወድቃ ነበረ። እንግዲህ ቤዛ ስልኩን አንስታ ምንድን ነው የተፈጠረው በማለት እንግዲህ ዳጌን ጠይቀው ነበረ። ዳጌም እንግዲህ ያው ቢንያም እንደሞተ በድጋሚ ይነግራታል ማለት ነው። እና ቤዛም እንደዚው ድርቅ ብላ ቀርታለች። መልስ ልሰጥ አልቻለችም ማለት ነው። እናቱ ነበር በመጨረሻ የሚያዋራው። እናቱ ደግሞ ምንድን ነው በማለት እንግዲህ ሲጠይቅ ያው የሚወደው በጣም የሚሳሳለት ጓደኛው የብን እንኳን ከሱ ጋር እንዲሰራ ወይንም ደግሞ ሌላ ችግር ውስጥ እንዳይወርቅ ስለፈለገ አሁን ላይ የሚሰራውን ስራ እንኳን ቢኒን ማስገባት አይፋ ያልፈለገም ነው ማለት ነው። በባለፈው ፓርት ላይ እንዳያችሁት እንደውም ገኒ የሆነ ጉሊት ላይ በሚሸጥበት ሰዓት በዚያን ሰዓት እንግዲህ የ የናቱ ሰዎች እየተከታተሉ ስለነበረ ቤኒንና እንዲሁም ደግሞ ገኒን እንዳያያቸው ብሎ መንገድ ሸርፎ ለእነሱ አስቦ እንደሄደ ሁላችንም እናውቃለን ማለት ነው። ስለዚህ እጅግ በጣም የሚወደውን የሚሳሳለትን ጓደኛውን የልብ ጓደኛውን እንግዲህ ማረፉንና መሞትን ሲሰማ እጅግ በጣም ነበር የደነገጠው ማለት ነው። ወዲያውኑ በር ተንኳኩቶ በጣም ድምጽ ባለው ድምጽ ባለው ጩኸት ባለው ድምፅ ማለት ነው በሩ ተንኳክቶ፣ እንግዲህ የቤንን ሬሳ ተቀበሉ እስከ ማለት ድረስ ማለት ነው ደርሷል። እና እጅግ በጣም ነው የሚያሳዝነው የሆነው ነገር፣ እጅግ በጣም ያሳዝናል ማለት ነው። እንደዚህ መሆን የለበትም። በቃ ከዚህ በኋላ ከነ ኤፍራታ ከነ ፂ እንዲሁም ከነናቱ ከነቤዛ፣ ከነገኒ፣ ከነዳጊ አጠቃላይ ማለት ነው ከነሱ ጋር የሚደርስ መከራ እጅግ በጣም ከመጠን በላይ በስቶ ማለት ነው እየፈሰሰ እንዲሁም ደግሞ ተመልካችን በጣም እያሳቀቀ የሚገኝ ድራማ ሆኗል ማለት ነው እኛ ያፌት የእጁን ያገኛል፣ ጥፋተኞች ይቀጣሉ፣ የሚል እንጂ አሁንም ደግሞ ወንጀል እየተሰራ ዝም ብሎ የሚቀጥል ድራማ ከሆነ ምን አስተማሪ ሆነ ማለት ነው። በነገራችን ላይ አሁን ላይ ያለው ነገር እንደዚህ መሆኑን ያው ተረዱ ማለት ነው። ማንም ሰው ወንጀል ሰርቶ ዝም ብሎ መኖር እንደሚችል ነው የተረዳሁት ማለት ነው። ስለዚህ ትክክለኛ ሰው እና ሕጋዊ ሰው መኖር እንደማይችል ነው የተረዳሁት። ሁሉም ነገር በገንዘብ እየተገዛ ማለት ነው፣ ወንጀለኛ እየተፈታ ያለበት ሁኔታ ነው እየተረዳሁት። ብቻ ግን በጣም ነው የሚያሳዝነው።